ሰላም። ለምንድን ነው ከእናቷ ጋር ይቀርታ፣ በአማርኛ ላውራ ለምንድን ነው ከእናቷ ጋር በዚህ ደረጃ ጸብ ውስጥ የገባኸው? ያ ነገር ውሸታማች ሊላፍል አልችልም፣ ምክንያቱም ትልቅ ሴት ሰች። ላይክ የምታወራው ነገር ያለ በሙሉ ግን ከመጀመሪያ እስከ መጨረሻ የነበረው ላይክ ውሸት ነው። ገባህ? ምንም እውነት አያለውም። እዚህ ጋር እኔ አሁ ህዝቡ ላይ አምደን ይችላል። ኦፍ ኮርስ ሶሻል ሚዲያ ላይ እየወጣ ሰው ማንም ሊታመን አይችልም፣ እንደ ሌላው ሰው ስለሚያስበን ማለት ነው። ግን ሜሊን ብትመጣ ደግሞ ከኔም በላይ ላይክ እንትን ታደርጋለች ከኔ በላይ ኤክስፔሪንት ታደርገው ትችላለች ይህን ነገር ሁለተኛ፣ ደግሞ አንድ ጊዜ ነበር የምትበላው እያልኩት እኔ ራሴ ነኝ፣ ያ እኔ ራሴ ነኝ ያልኩት። ምክንያቱም ኢትዮጵያ ውስጥ እያለች እኛ ትሮኒፎር ሀውርስ ከእሷ ጋር ስልክ እያወራን ነበር ማለት ነው። ትምህርታችን እየተውን፣ ስራችን እየተውን፣ ቤተሰቦቻችን ረስተን እስከ መጨረሻችን ልጅ እንዳትጎዳ በማሰብ ነው። ገባሃ እንጂ እንደ እናቷ ብታስቡ በብሔር ቢሆን ኖርኳችን ናችል ልጅ እንኳን እንገናኙ ገባህ? ያለችው ደግሞ ወደ ኦሮሞ ወደ አማራ ወር ወሬ ጥልሻለሁ። እንደዚህ አላልኳትም። የአማራ ህዝብ የኦሮሞ ህዝብ ህዝባችን ነው እኛ። ገባህ? በፖለቲካ ከመጣ ፖለቲከኛ ከፖለቲከኛ ጋር ይጣላል። ቆይኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ ወጪ ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን። ገባህ? ከዛ በኋላ ነው እየተቀራረብን እየተቀራረብን እየተቀራረብን እየመጣ ነው። ከተያየን እኮ አዲሶች አደለንም። ከአንድ ከሁለት ዓመት ከአንድ ዓመት በፊት ነው ምንተዋወቅ። ኦኬ። እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። የኦሮሞ ህዝብ እንደዚህ እንጨርሰዋለና ምንም ነገር አላልኩም። የሆነ ማኛ ላይክ ጌይ ነው። ከእህቱ አስረግዞን እህቱ የመጣው ቤተሰቦቹን ደፍረን የመጣው እናቱ እንደዚህ ከሊንዳ ወልደዋል ማለት ብዙ ብዙ ነገሮች ነው እየሰማኝ ነው። ለምሳሌ ልጠይቀ፣ አንተ እናትህን ዴዚ ዲስሪስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግ ማለት አቀራረብኩኝ አገናኝቻቸዋለሁ ከእናቴ ጋር ኢቭን በቪዲዮ ማኝ የዛን ጊዜ እኮ ላይክ አይባልም አይኖዋቃሉ፣ ግን ምንም ማድረግ አልችልም። በቃ ከአቅሜ በላይ ሰዎች ቤተሰቦች በሙሉ ነው እየተጣሉ እንዳለን የተጣላት ከቤተሰቦቼ በዚህ የሁለት ቀን የተነሳ ማለት ነው እኛ ተባብረን ያወጣናት ከኢትዮጵያ ልጅ ቤት ዘግታት ነው የምትውለው። አስራ አንድ ሰዓት ነው የምትመጣው በኢትዮጵያ

እያልከያሉት ከመጀመሪያው እስከመጨረሻ ነበር ማስመሰል ሊንገርቅ ዴዚ በግልጽ አድርጌ ልንገርቅ፣ እናቷን ዲስሬስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርቅ ማለት ነው። እናቷን ስታወራ ስትሰማት ስለ ፕሮጀክትና ስለ ፕሮሜሽን ብቻ ነው እያወራች የነበረው። ምንም ዴዚ የሚጠቅም ነገር አላወራችም፣ ምንም ነገር ማለት ነው። ገባካ ፕሮሜሽን የምትሰራው የነበረው እንደዚህ ማንድ ብርም አልተቀበለችም። ሶ እናቷን አሳድጋጃት ልትውሰደው ስለሱ ምንም አያገባኝም። ገባ ከ የቤትን ገበና ግን ቤት ነው የሚተው። ሶሻል ሚዲያ ላይ አይወጣም። እናቴ ሆኖ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት። ኢቨን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን አደረገቻት። እሷ ነች ግሩፕ ሰብስባ ማለት ነው። ቆይ ያልገባህ ነገር በእናትና በልጅ መካከል ዋይንባው ባዶንጌሬ እሱን ያልገባህ ነው እንዴ? ቮይስ አለ እኮ ልንገር ልላክልዩ የሚማኛ እንደ እኔ ፕሪ አምሃራ ነኝ፣ እሱ ትግራዋይ ነው እኔ እያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እች ልጅ እኮ እኔ ብዙ ቤቱ ሰዎች ናቃለ። ገባህ አደለም? ከሁለት ብሄር ከሌላም ሆኖ ከአንድ ብሔር ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔ ናቸው ዴዚ ተዋደን አልተፋቅረን አልማለት ደግሞ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባህ ማለት እኮ አደለም። ገባህ? እች ልጅ ግን አእምሯ ዳሜዥ ሆኗል። ይሄ ብቻ ነው እያልኩኝ አሉት። በአንተ ጉዳይ ብቻ አይደል እንዲህ ነገር የተፈጠረው? ከድሮ ጀምሮ ከድሮ ጀምሮ እኔ ማለጽ ማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳን አደይዝ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም አይሰጠውም ብሮ። ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀር ነው ያለችው። በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ። ዩሹድ አንደርስታን ላይ ። ስለዚህ አንዳንድ ቦታ ስትሄድ አብዩ ስለሚያደርጓት እቤት በብዛት እንውላለን አለች። ልንገርህ፣ ስለዚህ በእናትና በልጅ መካከል እኔ እሻላለው እያልክ እኮ ነዋ፣ እሻላለው አይደለም

ለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሌላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሰው በጣም ይቀርሳል። ገባ እኔ ስለ ዲዚና ስለ እናቷ ላስረዳ እዚህ አይደለም የምጣት። ገባ እናቷ ስለሆነች እሷ ልደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አለ። ልጅቱ ከልጅነቷን ጀምሮ ማለት ነው ስለ እሱን የምንመናል። ልጠይቀ አንተነ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው? ወይስ በራሷ ነው? ስ ይገኛል ይህን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄን የመጀመሪያውን ነገር ልጨረስ ነው። ወደዛ እሄድላለሁ። እዛው ልጅ ከአጠገብን ጠይቃችላለን እኔ አስረግዥ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ነው። ምን ትላለች? ሁሉ ጊዜ ገባ፣ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባ እኔ ያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ ያዳመጥኩትል ነገር ምንም አታመጪም አንቺ፣ ምንም አታመጪም ብላታል። እናቷ ናት። ምክንያቱም እኔ በቲክታኩና ኢንስታግራሙን የወሰድኩበት ጊዜ ነው። ከኒ ጋን ያለው እሷን እናት ሆን አደለም ያልኳትም ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷ ነው እንደዚህ ያልኳት አይ እናቷ የእናቷ ቮይስሜል ላይ ለሊንዳን የላከችው ሊንዳ ነች ለእናትየዋ የላከችላት ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አድርገው ምናምን ሲላት አንድ ጊዜ እኔ እና ሚሊ ሊጠየቅናት እና

ጠይቃችሁ የለሁም። እኔ አንድ ቀን ወይ አማራ እንደዚህ ነው። የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ብያት አታቀምች። ዘመድ ነው ስለ ፖለቲካ ማውራት ብዙ ጊዜ ኤክስፕሌን አድርጋለሁ። ስለዚህ ነገር ገባ ስለ ፖለቲካ እኔ እና ዴዚ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? ይህንን ንገረኝ። ይህንን እስቲ አስረዳኝ። የእናትህን የሰደብኳ ቴት አለ ይሁን ማኛ ቴና ግቢና እኔ እኔ ማውጣት አልፈልግም። አደውን ዱደ ቲና ራስሽ ግቢና ይሄን ነገር ኤክስፕሌን አድርጊ። ኖ ኖ፣ ማስረጃ ካላት አምጥታ ይሄን ነገር ማድረግ ትችላለች። ስህተት የተሰራው በእናትና በልጅ መግባቱ ልክ ነው ብዬ አላስብ። ማንም ሰው አልገባንም፣ የገባ ሰው የለም። ብሮ ሆኖ ከኢትዮጵያ እኛን ያወጣናት አላልክም እንዴ? ገብታ በደንብ አድርገን ይገባ። ምክንያቱም ትምህርትሽን አትማሪም፣ ለምን አወጣችኋት? ብለን ለምን አወጣችኋት ወደዛ ብለን ለምን ወጣን? ልትማር አልቻለች እች ልጅ ገባ። ትምህርቷን አቀርጣን ሄደችው፣ ላይፏን አቀርጣን ሄደችው። አልወሰነችም፣ ተገዳ ወስና ነው ራሷን ያለች።

ከስዊዘርላንድ መተሽ ያግብተሽኝ አሜሪካ ውስጥ እጅ ምናምን ብሎኛ ስትል፣ ተናድጃ ኦፍ ኮርስ ብያታለሁ። ያልኳትም ደግሞ የተናድድኋትን ቃል ከዛ በፊት ያለውን የእሷ ይበሳል አንድ በአንድ መላክ ይችላል። አንድ ስልክ ብቻ ነው ያለኝ። ስዊዘርላንድ አይደለም ያለሁት ሌላ ሀገር ነኝ። ከስዊዘርላንድ እና እንደዛ ስትለኝ ኦኬ ስሜ አልኳትኝ። እኔ ሁሉ ጊዜ ሁለተኛ ሶስተኛ ጊዜ ተይን ተይን ብልሻለሁ ህይወቴን ልምራበት ብልሻለሁ፣ እና እኔን ቤተሰቦችን፣ ሀገሬን፣ ህዝብን እየነካሽ ነው። ሰው እባክሽ አትነካኪኝ። አሁን ለዲ እዚ ብዬ ተውሻለሁ። እንደገና አልኳትኝ፣ ሁለተኛ ሶስተኛ ጊዜ ከሰማሉች ግን የሀቢባ ቤት ውስጥ አንጠለጥልሻለሁ፣ ያልኳት ሌላ ምንም ነገር አላልኳትም። ምንም ነገር ልታመጣልኝ አችል ገባካ ስ ስማል ገር ከማንም በላይ ገር። ኦፍኮርስ ሌላው ሰው እንደ ፋን ሊታመምልኝ ከጎን ሊሆን ይችላል። እንደ የእኔ ህዝብ ግን ሊሆን አይችልም። ገባህ? ህዝቤ ሲነካ ደግሞ እኔ ዴዚን ስለማፈቅራት እናትየሞ ሪስፔክት አድርጌ የአማራን ህዝብ ሪስፔክት አድርጌ ኢትዮጵያን ህዝብ ሪስፔክት አድርጌ ከማንም ጋር ሳልነካካ በሪስፔክት ነው እይድጉኝ ያለት። ገባ እኔ ማንም ሪስፔክት እንደማድርገው የአማራን ህዝብ አንድ ጊዜ ያኛው ህዝቤ ነው ያኛው ምስኪን የተበዳዩ ህዝቤ ነው ያለኝም ሌላ ምንም ስለ ፖለቲካ ናችን ታውር ተናናቅ ን ን ለራሱ ልንገር ይሄ ቮይስ እኔ ከአምስት ወር ከአራት ወር በፊት ነው የሰማሁት። እኔ አማራ ነኝ እሱ ትግራዋይ ነው ምናምን የሚለው ከአምስት ስድስት ወር ነው የሰማሁት ከሜላት እኔና እኔ ሜላት ዴዚ የነበር አሰማችና ላኪሊን ስላት ነው አንድ ቀን ትናደዳለህና ታወጣዋለህ አለች። ከዛ ኦ ምንም አላልኳትም። ችግር የለውም እናትሽ ነች እንደዚህ ያደርጋል ብለሽ እንዲያውም እንደዚህ እንደዚህ ሰው ችግር የለውም እናትሽ ልትረጃ ትገባለች። እኔ ከእናቷ ጋር ነው እንዲያውም ከዲዚ ጋር ቆሜ አላውቅም። ማርያምን እናትሽ ነች ብትሳሳትም፣ ለራቱ እናትሽ እናትሽ ነች የምልህ ሁልጊዜ ሜልህ አለች። እዚህ ማርያምን መሲ ከፈለግክም ትጠይቃችላለች። መሲ እህት ያለች እሷን ሳይቀር ነው የምትሰድባት። ቤተሰቦችን በሙሉ ነው የተዋሩት። አንድም ቀን እኔ የዲዚን ቤተሰብ አንታው በዚህ በዚህ ጉዳይ ምንድን ነው የምታተርፈው? ፍላጎት የአንተ ፍላጎት ምን ነው በለኝ። ፍላጎት የኔ ፍላጎት እቺ ልጅ የማንም ጫና ሳይደርስባት እራሷን በራሷን እንድታስተዳድር እፈልጋለሁ። ገባካ? ሌላ የለም። ችግር የለውም እና

እና እተወዋለሁ፣ ሁሉም ነገር። ለምንድነው አካውንቷን መያዝ የፈለግከው አልገባኝም። ባሉ ነው የኔን አካውንት ከእሷ ጋር ነበር የእሷም ከኔ ጋር ነበር። አስፈላጊ ነገር አለው ማለት አንተ የእሷን አካውንት መያዝ፣ እሷ አንተን አካውንት መያዟ ጥቅሙ ምንድነው? እስኪ ዘግበኝ።